ወዳጃችን ከተሜዋ ልጅት ገጠር አቋርጣ ስትጓዝ አርሶ አደሮቹን እርሻቸው ውስጥ ጉድ ጉድ ሲሉ ተመልክታ ምን እያደረጉ ነው ብላ ስትጠይቅ እያረሙ ነው የሚል ምላሽ ብታገኝ ጊዜ ወይኔ የገበሬዎቹ ደብተር እንዴት ትልቅ ነው አለች ይባላል። ስራ ግብራቸው ለየቅል የሆኑት የእርሻ መሬትና ደብተር እርማት ይሉትን ቃል በጋራ መጠቀማቸው ቢማታባት ነው እንግዲህ። ታዲያ ልጅት ጃፓናዊት ብትሆን ኖሮ ይሄ ንግግሯ ከስህተት ባልተቆጠረባት ነበር። እንዴት አይሉም? ምክንያቱም ጃፓናውያን የእርሻ መሬታቸውን እህል ከማብቀሉ ጎን የስዕል ደብተር ሆኖ እንዲያገለግል አድርገውት እየተጠቀሙበት ነው የሚለው ግሬት ቢግ ስቶሪስ ድረገጽ በሀገረ ጃፓን አኦሞሪ ግዛት ኢናካዳቴ መንደር ውስጥ ያሉ አርሶ አደሮች ሩዝ የሚዘሩበት እርሻቸው ላይ ሩዝን እንደ ቀለም፣ መሬቱን እንደ ሸራ ተጠቅመው ሰብልን ከጥበብ ጋር ደርበው ያመርቱበት ይዘዋል ሲል አስነብቧል። ነገሩ እንዴት መሰሉት? ኢናካዳቴ በሀገረ ጃፓን በሩዝ ምርቷ የታወቀች መንደር ናት። እናም የመንደሯ ሹማምንት የቱሪስት መስህብ የሚሆን ነገር ለመፍጠር እያውጠነጠኑ በነበሩበት ጊዜ ተማሪዎች ሰብሰብ ብለው ሩዝ ሲተክሉ ይመለከታሉ። ይሄን ጊዜ ነበር ቱሪስት መጥሪያውን አገኘ ነው ዩሬካ ብለው ወትሮ መታወቂያቸው የነበረውን የሩዝ ምርት ከጥበብ ሊያወዳጁት የወሰኑትና የእርሻ መሬታቸውን ከሰብል ማብቀል ስራው በተጓዳኝ የስዕል ደብተር ሆኖ እንዲያገለግል ኃላፊነት ሊሰጡት የወሰኑት ጋሹኪዮ ካሳየ ኢናካዳቴ መንደር ምክትል ከንቲባ ናቸው። የሩዝ እርሻ መሬት ላይ ስዕል የሚሳለው ሰባት የተለያየ ቀለም ያላቸው የሩዝ ተክሎችን በመጠቀም ነው የሚሉት ጋሹኪዮ። የስዕል ስራው ከመሰራቱ በፊት ለዓመቱ የሚሳለውን ስዕል ለመምረጥ ውይይት እንደሚደረግ፣ የተመረጠውን ስዕል ንድፍ የመንደሯ ሹማምንት እንደሚያዘጋጁ፣ ከዛም ንድፉ በሰዓሊነት ሙያ ላይ ላሉ ሰዎች ተሰጥቶ ለእርሻ መሬቱ በሚመጥን መልኩ በደንብ እንዲዘጋጅ እንደሚደረግና የእርሻ መሬቱ ላይ ንድፉ እንዲሰፍር እንደሚደረግ ነው የሚናገሩት። ይህ ከሆነ በኋላ የመንደሯ ነዋሪ በደቦ አስተባብሮ ንድፉን በመከተል ሩዝ የመትከሉ ስራ ይሰራል የሚሉት ጋሹኪዮ በዘንድሮ ተከላላይ 1300 ነዋሪዎች ተሳትፈዋል ብለዋል። ሰብልና ስዕልን ማዋሃዱ ከንድፍ ስራው እስከ ተከላው ድረስ በጥቅሉ ሶስት ወራትን እንደሚፈጅም ነው ጋሹኪዮ የሚያስረዱት። ጃፓናውያኑ በዚህ መልኩ የእርሻ መሬታቸውን የስዕል ደብተር አድርገው የሚስሏቸው ስዕሎች ታዲያ ታሪክ ባህላቸውን የሚያስቃኙ ናቸው። በዚህ ስራቸውም የኢናካዳቴ መንደር ነዋሪዎች መንደራቸው በቱሪስቶች እንድትጨናነቅ ማድረግ ተሳክቶላቸዋል። የእርሻ መሬት ላይ ስዕሎቻቸው በየዓመቱ የሚቀያየሩ በመሆናቸውም ደግሞ ዘንድሮስ ምን ስለው ይሆን እያለ የሚመጣው ቱሪስት ቁጥር እያደር እየጨመረ እንዲሄድ አድርጎታል። ነገሩ በዚህን ያክል ደረጃ የሰዎችን ቀልብ ይገዛል ብለን አልገመትንም ነበር። የቱሪስት ፍሰቱ ከጠበቅነው በላይ ነው ሲሉም ነው ጋሹኬው የሚናገሩት። ወዳጃችን እንዲህም ተደርጎ እንግዲህ ሰብልና ስዕልን አንድ ላይ እያመረቱ የቱሪስት ስት መስህብ መፍጠር ይቻላል። እናማ በእርግጥኛ በርካታ የቱሪስት መዳረሻዎች ያሉን ቢሆንም አብዛኛው ሰው በግብርና ስራ ነውና የሚተዳደረው፣ ልክ እንደ ጃፓናውያኑ ግብርና ላይ ጥበብን ጣል አድርጎበት ድርብ ጥቅም ማግኘት እንዲቻል የእርሻ መሬትን የስዕል ደብተር የማድረጉ ነገር ቢታሰብበት አይከፋም እንላለን።